ሰላም ጤና ይስጥልን። ክቡራን የዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአዲስ የአዳዲስ ክልሎች በጀት ድልድል ፍትሐዊነት ላይ ጥያቄ ቀረበ። የፌዴራል የፌዴሬሽን ምክር ቤት የድጎማ በጀት እና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ሪፖርት ለምክር ቤት ሲቀርብ፣ የአዳዲስ ክልሎች በጀት ድልድል ፍትሐዊነት ጥያቄ አስነሳ። የ2017 ዓ ም አፈጻጸም ሪፖርት እና የ2018 ዓ ም የፌዴሬሽን ምክር ቤት የስራ እቅድ ለምክር ቤቱ ሲቀርብ፣ አዳዲስ ክልሎች በስራ ላይ ባለው የበጀት ድልድል ቀመር ተጎጂ እየሆኑ ነው በሚል በአንዳንድ የምክር ቤት አባላት ዘንድ ጥያቄ ተነስቶበታል። ቋሚ ኮሚቴው ባቀረበው የአፈጻጸምና የዕቅድ ሪፖርት ላይ ጥያቄ ያነሱ የምክር ቤት አባላት፣ ፍትሐዊ የበጀት ድልድል የሚያሰፍን አዲስ ድጎማ በጀት ድልድል ቀመር በስራ ላይ መዋል አስፈላጊ መሆኑንም አያይዘው ገልጸዋል። ማክሰኞ መስከረም 27 ቀን 2018 ዓ.ም በዋለው የፌዴሬሽን ምክር ቤት ስድስተኛ የስራ ዘመን አምስተኛ ዓመት አንደኛ መደበኛ ስብሰባ፣ ለክልሎች የሚከፍለው በጀት አንዱ መከራከሪያ አጀንዳ ሆኗል። አዳዲስ ክልሎች አሁን በሚሰራበት የበጀት ቀመር ፍትሐዊነት እየተጠቀሙ አይደሉም ከሚለው በተጨማሪ፣ የፌዴራል የመሠረተ ልማት ግንባታዎች ፍትሐዊነት ተደራሽነት እና መጓተት ጉዳዩን በአባላቱ ዘንድ ጥያቄ አስነስቷል። በጀትን በተመለከተ የምክር ቤት አባላቱ ለቋሚ ኮሚቴው ባስነሷቸው ጥያቄዎች ይዘጋጃል የተባሉ አዳዲስ ቀመር ለምን ዘገየ? የበጀት ቀመር ዝግጅት ላይ ክልሎች መሳተፍ የለባቸውም ወይስ የተሰራበት? ባለው የበጀት ቀመር አዳዲስ ክልሎች በቂ እውቅና አላገኙም፣ ከአጠቃላይ ሀገሪቱ በጀት እድገት አንጻር የክልሎች ድርሻ ዳግም ቢታይ፣ በበጀት ቀመሩ መሰረት እስከ መቼ ነው የሚገባን ፍትሐዊነት የምናገኘው የሚሉ ተያያዥ ጥያቄዎች ቀርበዋል። የበጀቱ አጠቃቀም ጉዳዩም የተመለከቱ ጥያቄዎች አባላቱ አስነስተዋል። በሚኒስቴር መስሪያ ቤቱም የሚመደቡ በጀቶች በአግባቡ ስራ ላይ ስለመዋላቸው በቂ ክትትል ቢደረግበት፣ እንዲሁም በየዓመቱ በጀት የመያዝ ስራ ከመስራት እኩል የበጀት አፈጻጸም ተገቢነት ውዴት ቢካሄድ የሚሉ ጥያቄዎች ተጠባርቀዋል። አንዳንድ የምክር ቤት አባላትም በበኩላቸው ከበጀቱ ጉዳይ ጋር በማያያዝ መሰረተ ልማቶች የተመለከቱ ጉዳዮችን ጠይቀዋል። የሪፖርቶች ግንባታ ዘግይቷል፣ የመንገዶች ግንባታ ተጓቷል፣ ያሉት የምክር ቤት አባላቱ የፌዴራል መንግስት ለማያካሄዳቸው የመሰረተ ልማት ስራዎች ክልሎች ካሳ እንዲያ እንዲከፈሉ መገደዳቸው በጀትም ሆነ መሰረተ ልማት ስርጭት ላይ ተጨማሪ ጫና እየፈጠረ ነው የሚል ጥያቄም ለቋሚ ኮሚቴው አቅርበዋል። ለነዚህ ጥያቄዎች ምላሽና ማብራሪያ ያቀረቡት የድጎማ በጀት እና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ጸሐፊ አቶ ኃይሉ ይፋ አዲስ የበጀት ቀመር ለማዘጋጀት ወሳኝ ጉዳይ መረጃ መሆኑን ተናግረዋል። የፕላን ልማት ሚኒስቴር እንዲሁም የኢትዮጵያ ስታቲክስ አገልግሎት ተለውጧል ከሚባለው የሀገሪቱ ሁኔታ ጋር አብሮ የሚሄድ መረጃ የሚያቀርቡ ከሆነ ምክር ቤቱ መረጃውን ተንጠርሶ ቀመር ለማዘጋጀት ዝግጁ መሆኑን ገልጸዋል። ቀመር ማለት መረጃ ነው። አሁን ያለው ቀመር በተዘጋጀበት ዓመት የነበረው መረጃ ነው። በመሠረተ ልማት ስርጭት እና በሀብት አስተዳደር ላይ ክትትል የሚያደርገው እኛ ሳንሆን የሕዝብ ተወካዮች ምክር ቤት ነው ሲሉ አቶ ኃይሉ አብራርተዋል። የቋሚ ኮሚቴው ምክትል ሰብሳቢ አቶ አሻዳል ሀሰን በበኩላቸው የተሰራበት ያለው የበጀት ቀመር በአዲስ ለመተካት በሀገር አቀፍ ደረጃ የሕዝብ ቤት ቆጠራ ማካሄድ እንደሚጠይቅ ገልጸው ያም ቢሆን አዳዲስ ክልሎች የመፈጠራቸው አዲስ የአስተዳደር መሰረተ ቤቶችና መዋቅር ማብዛት ማስከተሉን በመጥቀስ ይህ ደግሞ ተጨማሪ የበጀት ጫና መፍጠሩን አስረድተዋል። የበጀት ቀመሩ እስኪስተካከል እና ሁሉም ፍታዊ የሚለው አዲስ አሰራር እስኪ ተገበር ድረስ የመንግስት ፖለቲካዊ ውሳኔዎች የሚጠይቁ ጉዳዮች ስላሉ በዚህ አግባብ ቅሬታዎችን እንደሚያስተናግዱ አክለዋል።